እኔ እንዳንተ እጅ የበዛበት ወንድ በቃ፣ ያቅለሸልሸኛ ይጣለኛል። ውጣልኝ፣ ያቅለሸልሽ አንተ ውጣልኝ፣ ወደዛ ውጣ። በቃ ደውልሻለሁ፣ እሺ፣ ቻው። እንዴ፣ ሊዱዬ ደግሞ ጀመረሻ? እሺ፣ በቃ እንታረቅ። አይ፣ አናደኸኛል እኮ። ይቅርታ አልኩሽ አይደል? ቢሆንም አስከፍተኸኛል። እና ከፍቅራችን ይበልጣል? አይ፣ አይበልጥም። አኩራፊ ነች፣ ግን ስለምወድህ ነው

የተፈጥሮ ፍርጃ ናኸኸ ኢሳም ምንድን ነው በቃ ለመጫ ጊዜ ይቅርታ አድርግልኝ አልኳ እንዴ ምን ልትሰሪ ነበር እሱ ጋር ሄድሽ ስታናደኝ እሱን እንደማትወደው ስለማ ከእሱ ጋር አስቀና ነዋ ከልክ ያለፈ ቅናት ጥላቻ እንደሚያመጣት ታውቂ እሺ ለመጫ ጊዜ ይቅርታ አልኳ እንዴ ለምንድን ነው የማትረዳኝ ለመጨረሻ ጊዜ እያልሽ ልቤን አደክምሽ በቃ ስናደድ ማድረገውን ነገር አላውቅም ይህን ደግሞ ታውቃለህ ዛሬ በፍቅራችን ጊዜ ተናደድኩ ብለሽ ወደ ሌላ ከሮጥሽ ነገ ትዳር መስረተን ተናደድኩ ብለሽ የሌላ ሰው ልጅ እንደማታሳቅፊኝ በምን አውቃለሁ? ሀዊ እኮ ነኝ፣ እንዴት ታስበኛል። ለእኔ ግድ አይሰጥሽ። በጣም ጎደሽኛል። አንተ ኢሳም ነው የሚመችሽ። ብሄድ ይሻለኛል።

ስማ አባት፣ ምን ነው በግርክ ግባል ሸኝክ? አይ አመሰግናለሁ። እይ ተበጣጠስ ግባሎነ። አረ እንደምታስቢ አይደለም። ለነገሩ የዘንድሮ ወንዶች የራሳቸው አይነት ችጋራም ካልሆነች አትመቻችሁም። ሄድ፣ እዛ ታክሲ ሰልፍ ላይ ታገኛታለህ። ይልቅ ካልሽማ አንቺ ጋር ተሽጦ መኪና የገዛ ወርቅ እሷ ጋርም አለ፣ ክብሯን ጠብቃ አላስደፍር ብላ እንጂ ምን እናንቺ፣ አንቺ ቆንጆ መኪና ውስጥ ከተደበቀች ቆንጆ ሴት ይልቅ የታክሲ ሰልፍ ላይ የቆመች ሴት ሰርቼ ገዝቼም ሊሆን ይችላል እኮ ሊሆን ይችላል፣ ላይሆንም ግን ይችላል። ማነች? ሚስቱ ናት። ፍቅረኛው እኮ እኔ ነኝ። እንተዋወቅ። እኔም ፍቅረኛው ነኝ። የማን እንግዲህ? አንድ ወንድ ሲያገባ አምስት ሴቶች ሲንግል ይሆናሉ ይባላል። ጥናቱን የሚለው የአበባ መዓዛ ለሴቶች ብቻ ነው የሚታወቀው፣ ግን ወንዶች አታሸቱ። እኔ በበኩሌ ከአበባና ከሲጋራ ጠረኑ የቱ ነው አሪፍ ቢባል ላስብበት ይችላለሁ። ዝንጀሮብ ልክ እንዳንተ ነው። በምን ማር ከሙዝ በተሻለ ጣፋጭ እንደሆነ ለመረዳት ጊዜ ይወስድበታል። እኔ ግን ባን ይመስለኛል። በምኑ በቀማሽነቱ ነ አንድ ምግብ ያዝጎመጅዥኝና ላዩን ብቻ ሳየው መብላት ያምረኛል። ቀርቤ ደግሞ ሳየው በጣም ይዘጋኛል። እንዳይደብራቸው ነክቼስቶ ቀማሽ ነው ይሉኛል። ከሶስታችን ማንን ነው የምታገባው? ከእናንተ ውስጥ በጣም የሚወደኝ ማን ነው? እኔ ግራ የሚገባኝ እዚህ ሰፈር በጣም ቆንጆዎች አሉ ከእኔ የተሻሉ። በተለይ ያ ልጅ በጣም ያምራል። ማን ነው? ያውና። እየቀለድክብን ነው። ሚስት እየመረጥኩ ነው። እኛን እያስፈለግ ከአንተ ትመርጣለህ። ትዳር በመጽናት እንጂ በመፈለግ አይገኝም። በመፈለግ ምርጥ መኪና ልታገኝ ትችያለሽ። እጅሽ ላይ ያለው ባላይ ከጸናች ትዳር ታገኛለሽ። ባለቤትህ ምን ሆና ነው? ትናንትና ፕራንክ ስንሰራ ትንሽ ነገር ገጥሟት ነው። ከሚስት ጋር ፕራንክ ፖስታችን ምን ያህል እይታን እንዳገኘ አልገባሽም። ሚስትህን በጋለ ብረት እየጠበሰው የመቅረጽ ሞራል ነበረህ ማለት ነው። ዛሬም ልንቀርጽ ነው። እየገደልካት ነው። በትናንትናው ቪዲዮ አብዛኛው ኮመንት ኔጌቲቭ ነው። ይቅርታ ብለን ልንፖስት ነው። ቆይ ይቅርታ ከምትል ያፖስታችሁትን ለምን አታጠፉትም? ቫይራል እኮ ነው፣ በጣም ብዙ ቪው አለው። ክብርህን እንደመበተን መዘብዘቡ ቀላል አይደለም። ልጅህም ያድጋል፣ ይሄ ቪዲዮም ለዘላለም ይኖራል። እናቱ በሁለት ዳቦ ፕራንክ መደረጓን እንደ ትንሽ ነገር አታየው። ቀላል ነገር እኮ ነው፣ ብርጭቆን አንሳው፣ አይከብድም፣ ቀላል ነው። አሁን አይደለም፣ ይሄን ብርጭቆ ለአንድ ሰዓት ብትይዘው ክብደቱ ይታወቅሃል። ለሁለት ለሶስት ሰዓት ብትይዘው ደግሞ ያደነዝዝሃል። ቀኑ ሙሉ ብትይዘው ደግሞ ብርጭቆውን እስከ መጣል የሚያደርስ ነው የሚሰማሃል። ብርጭቆ ከብዶ ሳይሆን ከጊዜው ብዛት ነው። ትንሽ የምንላቸውም ነገሮች ሲቆዩ ይከብዳሉ።